ያብ ሸበላው እንግዲህ ያው ከአዲስ አበባ ተነስቶ አርባ ምንጭ ገብቷል። በጊዞ ሶሲና አናግሮ እንግዲህ ከኤርፖርትም የተቀበለችው ሶሲ ናት ሶሲ እንደማያሁላችሁም ሁላችሁም ታቋታላችሁ ያው እንግዲህ ከአዲስ አበባ አርባ ምንጭ ያብ የሄሉ ቤተሰቦች ጋር ገብቷል ማለት ነው እናቷ ግን ያው በጣም ነበረ የደነገጡት ልጅ ምን ሆነች ሄሉ ምን ሆናለች ሰላም አይደለችም ነበር ያሉት በእርግጥ ያው ባህላችን አይደለም። አንድ ወንድ ሽማግሌ ሳይልክ ያውም አባት ባለበት እናትስ ችግር የለውም እናት ያው የልጇን ገበና ሽፍንፍን ታረጋለች አባት ግን ያው ከባድ ነው ሁላችሁም ታውቃላችሁና የቤ ቤቱ ግርማ ሞገስ ነው። እና ያው እንግዲህ የሄሉን ቤተሰብ እንግዲህ ለፍቅር የተከፈለ መሥዋዕት ነው። ራሱም ካንደበቱ በደንብ ካዳመጣችሁት ያብ ራሱ ይቅርታ ጠይቋል። ይሄ ባህል አይደለም፣ ልክ ነው፣ ደፍሬ መጥቻለሁ፣ የሚገባም አይደለም፣ ባህልንም ስቻአለው፣ ለዚህም ይቅርታ እንድታደርጉንኝ ይፈልጋሉ ብለዋል። ያው የሄሉዬም አባት ተናግረዋል። ይሄ ባህል አይደለም፣ ልክ ባይሆንም ለመታረቅ ራሱ ቢሆንም በክተ ይዞ በኛ በእኛ ባህል አይመጣም። ሁሉ ነገር ደረጃ አለው በማለት እንግዲህ ያው ብዙም እንደማይናገሩ የሄሉን አባት ያው በደንብ ታውቃላችሁና፣ እናትም ያው ሶሲ፣ አንቺስ ብትሆኝ ለምን ማታ አልነገርሽኝም? ከደወለልሽ ቢያንስ እንኳን ሄሉን እንኳን ማስመጣት ትችይ ነበር። የሆነ ነገር ሆንኩ ብቲ ሄሉ እንኳን ትመጣ ነበረ። ለምን እስከዛ ድረስ ይደክም ነበር? የልጅ በማለት እንግዲህ ያ በእንግዲህ ያው ደፍሮ ማለት ነው በጊዜው ሶሲን አውርቶ ካሜራውን ደቅኖ የሄሉ ቤተሰብ ጋር ተገኝቷል ማለት ነው። ቤተሰቦች፣ እሱም አንድና አንድ የጠየቀው ሄሉ እምቢ ብላኛለች እንድታስታርቁኝ ነው የምፈልገው፣ ብዙ መንገድ ሞከርኩኝ፣ ግን ትቀበለኝ አልቻለችም፣ በማለት እንግዲህ ለእናትም ለአባትም ያሉበትን ሁኔታ አስረድቷል። በዚህ አጋጣሚ ያው አንድ ሴት ልጅ ከደረሰች ለእናት እህትም፣ ጓደኛ ምናትና፣ ማዘር የሄሉ እናት እንግዲህ ፈትለ በደንብ እንግዲህ የሁለቱን ግንኙነት ያውቃሉ እና እኔም ከዛ ሳንመጣ አዲስ አበባ አልነበሩም። ሄሉን አውርቻ ነበር ስለ ቸኮልኩም ብዙ ሳላውራት የመጣወት ነገሮች ይፈታሉ። ለእርቅ ደግሞ እኛ እርቅ ነው የምንፈልገው ምንም ችግር የለም በማለት እንግዲህ የሄሉ እናትም እንግዲህ አስተባብሏል ማለት ነው። ሁላችሁም እንግዲህ ለፍቅር የተከፈለ መስዋዕት ስለ ስለሆነ ስለገባችሁ ሁላችሁም አልተቃወማችሁ ማለትም አንድ ወንድ ልጅ እንደ ኢትዮጵያ ባህል አለን ሽማግሌ ሳይላክ ወንድ ልጅ ቤተሰብ ጋር አይኬድም፣ ያውም ደግሞ የቤቱ ዋርካ አባትን ያህል ነገር እያለ አይኬድም። እናት እንኳን እንዳልኳችሁ ነው፣ ሚስጥርን ሽፍንፍን ታደረጋለች የሴት ልጇን ችግር የለውም። አባት ግን አይደፈርም፣ ቤትም በኩል ቢሆንና ያብ ግን ያው ለፍቅር የደፈረው ነው። ይቅርታም አድርጓል። ይሄ ሊሰመርበት ይገባል ብዬ ነው የማስበው። ቤተሰቦች በዚ አጋጣሚ ያው ቅመሞች ሄኑንም ያብንም የምትወዱ የምታከብሩ እያዩችሁ ነበረና ለፍቅር የተከፈለ መስዋዕት ነው ይሄ። ባህላችን ባይሆንም ለፍቅር የከፈለው መስዋዕት ነው። ያ በጣም ሄሉን ስለሚያፈቅራት ነው፣ እያላችሁ ነው። የእውነት ያደርግላት፣ የእውነት ያደርግላት። የእውነት እኛ ራሱ የምንፈልገው ሄሉዬን የሚያፈቅራትና የሚወዳት ነው። እስከ በፊት እስከ መጨረሻው ካጠገቧ፣ በደስታዋን ባዘኗ ካጠገቧ የተሰበረውን ልቧን የሚጠግን እንጂ ድጋሚ የተሰበረውን ልቧን የሚሰብር ሰው እንዲያጋጥማት እኛ አንፈልግም። እና ከያብ ቤተሰብ ድረስ ደፍሮ መሄዱን ሳይሆን የታያችሁ ብዙዎቻችሁ ያብ ለፍቅር የከፈለውን መስዋዕትና ሄሉን ምናል እንደሚወዳት ነበር ስገልጹ ያዩችሁ በጣም ደስ ብሎኛል። እውነት ለመናገር ማለት ነው። አንዳንዴ ነገሮችን በተሳሳተ ቦታ ብቻ ማየት ሳይሆን አንዳንዴ ለምን አደረገ ብሎ ማሰብንም ያየሁት ከእናንተ ነው። ቅመሞች በጣም ደስ ብሎኛል። እንግዲህ ሄሉ ቪዲዮን ካየች እርግጠኛ ነኝ አርባ ምንጭ ትገባለሽ ብዬ ተስፋ አደርጋለሁ። እውነቴ ነው። ይህን ካየች ተናዳም ቢሆን እንዴት ቤተሰቦች ጋር ሄደ ብላ አርባ ምንጭ ትገባለች። ነገሮችም ይፈታሉ ብዬ አስባለሁ። ቤተሰቦች ይፈታሉ ብዬ አስባለሁ። እንደኔ እንደኔ ማለት ነው። ምክንያቱም ያው ሶሲም ስትናገር እንደሰማሁት ከነ ሄሉ አባቷን ታከብራለች፣ ትወዳለች። አባቷ የሚሏትንም ነገር በጣም እንደምትሰማና እንደምትቀበል ነው። ያው እንግዲህ አባትም እናትም ከተቆጧት፣ ያው ያብና ሄሉ እንግዲህ አርባ ምንጭ ላይ መታረቃቸው የማይቀር ነው ብዬ ነው ተስፋ ማደርገው ያመችም እንደዚህ አይን አውጥተ ቤተሰብ ጋር ሄደ፣ ድጋሜ ሄሉን እንደማትጎዳት ተስፋ አደርጋለሁ። ይሄ ቀላል ነገር አይደለም፣ ቀላል ነገር አይደለም። የእውነቴን ነው የምላችሁ። ቤተሰብ ድረስ ባለን ስተ ሁኑን ነገር ትተ ሄዳል። ለፍቅር የተከፈለ ነው ብለን እኛ ቅመሞችን አስመረንበታል። ልክ ባይሆንም ማለት ነው። ግን ሄሉን ድጋሚ ብትጎዳት የእውነት እኔ እንጃ፣ ከአባት እስከ እናት እስከ ተመልካች በጣም ነው የሚያዝኑብ፣ ማለት ነው። ያው ለምንድን ነው ይሄ የምለው? ቤተሰቦቼ መታረቃቸው አይቀርም ብዬ ነው እናት አሉ፣ አባት አሉ፣ ያስታርቋቸዋል ብዬ ስላሰብኩ ነው። ሶሲን ያው ሁላችሁም ታውቃላችሁ ለሄሉበት በጣም ምርጥ ጓደኛዋ እውነት። በዚህን ሰዓት እንደዚ አይነት ጓደኛ የምትሏት አንድ ጓደኛ ያለቻት ሄሉ ሶሲ ናት። በሁሉ ነገሯ ካጠገቧ፣ የሄሉን ደስታ የምትፈልግ ስታዘን፣ አብራ ምታዝን እንደ ህትም እንደ ጓደኛም የሆነች ሶሲ ናት። ዛሬ ስላዩዋ ደስ ብሎኛል። ጠፍታለች ከሄሉ ጋ ሄሉም አዲስ አበባ ከገባች ወዲህ ይመስለኛል። እና ቤተሰቦቼ እንግዲህ ኮሜንታችሁ በጣም አስደስቶኛል። ያብን አልተቆጣችሁትም፣ ባሉ ልክ ባይሆንም ለወደፊት አማችም እንሆን አይደል? እንዲህ ባዶ እጅ አማች ቤት አይኬድም ብዬ ነው እያላቸው ነበር ፋዘር። እሱን እግዚአብሔር ያውቃል ነበረ ያሉት የሄሉ የእናት ፈትለ ማለት ነው። እውነት ነው፣ እግዚአብሔር ነው የሚያውቀው የወደፊታችሁን። አማችም እግዚአብሔር እህል ውሃ ነው። በነገራችን ላይ እህል ውሃ ሲለው ሄሎና የአብ አንድ ላይ ሆኑ ካለ ነው። እና ለማንኛውም ሄሉና ያው ያብ እንደሚታረቁ እኔም ተስፋ አደርጋለሁ። በሰፊ ማዘርም ያው ፋዘርም እንደሚያስታርቋቸው ተስፋ አደርጋለሁ ብዬ ነው ተስፋ ማደርገው ቤተሰቦቼ።